ሰው በርባንን መረጠ ከኢየሱስ። አለም አሁን በርባንን እንደምትመርጠው ባይዜ ከኢየሱስ አዳኟን አደለም ገዳዋን የምትመርጠው አለም እኔ ትወዳለች፣ እና በጣም ልንነቃ የሚገባን ጊዜ ላይ ያለ ነው። ከዓለም ጋር አብረን የሚገርለንን አንምረጥ። ሳናቀው ሳናቀው፣ ጋይዝ በድፍረትም ሊሆን ይችላል፣ ሳናስበው የሚገርለንን አንምረጥ። የሚያድነን አዳኛችን ኢየሱስን እንምረጠው ነው እሺ ያኔ ኢየሱስም ስቀሩ ብሎ ጮሁ። ማ በርባን የተባለው ምናልባት የገደለ ይሆናል። ኢየሱስ ግን የሞተውን ያስነሳ ነበር። በርባን ምናልባት አይነ ያጠፋ ሊሆን ይችላል። ጌታ ኢየሱስ አይንን ያበራ ነበረ። በርባን ምናልባት ጆሮን ያደነቆረ ሊሆን ይችላል። ጌታችን ኢየሱስ መስማት የተሳናቸውን ጆሮቸውን የከፈተ ጌታ ነው። እግር የሰበረ ሊሆን ይችላል በርባን። ሽባዎችን መራመድ እንዲችሉ ያደረገ ነበር ጌታችን ኢየሱስ በርባን ምናልባት የሰውን ምግብ የሰውን እህል ሀብት የሚዘፍ ሊሆን ይችላል። ጌታችን ኢየሱስ ቢራቡ ምግብን አበርክቶ ያበላ ነበረ። ዓለም ግን ይህን መረጠች በርባን እና በርባን ተመረጠ። ጌታችን ኢየሱስ ሞተ እና ሞት የሚገባው በርባን ነበር፣ ኢየሱስ አልነበረ ግን ሞት የሚገባው ነፃ ወጣና ሞት የሚገባው በርባን ነፃ ወጣና ሞት የማይገባው ኢየሱስ ግን ሞተ። ኢየሱስ ያኔ በመሞቱ ምክንያት በርባን ነጻ ወጣ። በዚህ መሃል ላይ እኔ ተወዳጆች ሁላችንም ደግሞ በርባኖች ነን። በርባን ለእኛ ምሳሌ ይሆናል። ሞት የሚገባን ሁላችንም እኛ ነን። እኛ ሁላችንም የስ ሞት ይገባናል። ጌታ የሱስ ሞት አይገባውም። እርሱ በመሞቱ ግን እኛ ው ከሞት ደግሞ ነጻ ወጣን። እኛ ከሞት ነጻ ወጣን እና ሰው ተቻላ ቅም እንደ ጲላጦስም ልኑን አይገባም። አሁን እዚህ ጋር እንዳሳየው ነገር እንዴት ማለት ነው? ጲላጦስ ከቄሳር ጋር ያለውን ወዳጅነት ለማጠንከር ሲል ኢየሱስን አሳልፎ ሰጠ። ስለዚ አሁን እናንተ በያላችሁበት በየመስሪያ ቤት፣ በየትምህርት ቤት፣ በየመንደሩ፣ በየቤትም ቦታ ሊሆን ይችላል ከሌሎች ጋር ወዳጅነትን ለመመስረት ስትሉ ብቻ ኢየሱስን አሳልፋችሁ አትስጡ። አንስጥ ኢየሱስን ኢየሱስን አሳልፈን አንስጥ። ሲቀጥል ደግሞ በርባንን ፍታው ኢየሱስን ስቀለው ያሉ ሰዎች ነበሩ አይደል እንደነሱ እንድንሆን አይገባም በርባንን ፍታው ኢየሱስን ስቀለው ነው የተባለው ስለዚያ ኢየሱስን አስወግድ በርባን ግን ይምጣ በርባን የዓመፅ ምልክት ነው ኃጢአትን የሚያደርግ ሰው ነው በርባን ይፈታ ከሆነ ኃጢአታችን ይፈታ ይውጣልን እያልን ነው ኃጢአትን እናደርግ ጻድቅ ኢየሱስ ዞር ይበል ከሆነ ጽድቅ ዞር ይበልና ኃጢአት ብቻ እናደርግ እንዲህ የምንል ከሆነ አሁንም ምን እያልን ነው በርባን ይፈታ ኢየሱስ ይሰቀል እያልን ነው ጋዝ ኃጢአትን እናድርግ፣ ግን ደግሞ ጽድቅ ወደ ጎን አ አያስፈልገንም የምንል ከሆነ